ሰላም አሌይኩም ወረህመቱላይ ወበረካቱ፣ እንዴት ናችሁ? ሰላም ናችሁ? የዛሬው ህልማችን ደግሞ በህልማችሁ ጥቁር ሸራሪት አለማችሁ ከሆነ እንግዲህ ፍቹን ይዤላችሁ ቀርቤያለሁ። ሸራሪቷን ስትገሏት፣ ድሯን ስታጸዱ፣ አልጋችሁ ለቤታችሁ ለሸራሪት ድር በተለይ ጥቁር ሸራሪት ድር ስትሰራም በአጠቃላይ የሚሰጠውን ፍቺ ይዤላችሁ ቀርብ ያለው ላይክ ማድረጋችሁን አትርሱ ሰብስክራይብ እያደረጋችሁ ደግሞ ብዙ ተከታታይ ህልሞች ይደርሳችኋል እንዲሁም ደግሞ ሼር አድርጉ ሼር ማድረጋችሁን አትርሱ ላይክ አድርጉ አንዲት ሴት ጥቁር ሸራሪትን በህልም ካየች እና አይታት ደግሞ ከገደለቻት ይሄ ፍቺ ምንድን ነው የተጋለጠችባቸውን ብዙ ችግሮች ያመላክታል ነገር ግን ያንን ችግር እስከ መጨረሻው ድረስ መጋፈጥ ትችላለች ማለት ነው ጥቁር ሸራሪት ህልም አላሚው በህልም ከተመለከተ ከባለቤቱ በተለይ የጥቁር ሸራሪቷ ማለት ነው። እቤት መኝታ ቤታችሁ ላይ ጎጆ ስትሰራ ከተመለከታችሁ፣ ወይም እንደዚህ ቤት ስትሰራ ድር ስትሰራ መኝታ ቤታችሁ ላይ እንደዛ ህልም ካያችሁ፣ ይህ ማለት ባለትዳር ሴት ከባለቤቷ ጋር መራራቅን ወይም ደግሞ መለያየትን ሊያመላክት ይችላል። አንዲት ባለትዳር ሴት ማለት ነው። ቤቷ ከአልጋዋ በላይ ወይም ደግሞ ከመኝታ ክፍሏ ላይ ሸራሪት ድሯን እያደራች እንደሆነ በህልም ከተመለከተች ይሄ ፍቺ ጥቁር ሸራሪት ማለት ነው። ይሄ ፍቺ ለባለትዳር ሴት ከባለቤቷ ጋር መለያየትን ወይም መራራቅን ያመላክታል ማለት ነው። ጥቁር ሸራሪት ባለረአዩ ዝም ብሎ ጥቁር ሸራሪትን ከተመለከተ ባለ ረአዩ ለፈጣሪ ውዴታ ሲል ጥሩ መልካም ነገሮችን ወይም ጻድቅ ስራዎችን እንደሚሰራ ሊያመላክት ይችላል ማለት ነው። አንድ ወጣት ብዙ ኃጢአቶችን ቢሰራ እና በእውነታው በህልም ሸራሪትን እንደሚገድል ቢመለከት ይሄ ፍቺ እንደተጸጸተ ከስራውና ወደ ፈጣሪ እንደተመለሰ ያመላክታል ማለት ነው። በህልም ውስጥ ጥቁር ሸራሪት ማየት ጥሩ የማይሆኑና ፈጽሞ የማይመሰገኑ ከህልሞች አንዱ ነው። ምክንያቱም ህልማላሚው የሚታወቅባቸውን አንዳንድ መጥፎ ባህሪያቶችን ይገልጻል ማለት ነው። እንግዲህ ጥቁር ሸራሪትን እንዲሁም አለን ብቻ፣ ህልማላሚው በመጥፎ ባህሪው ይታወቃል፣ የሆነ ባህሪ ይኖረዋል። በዛ ባህሪው፣ በመጥፎ ባህሪ በሰዎች ዘንድ ይታወቃል ማለት ነው። ሸራሪት በቤት ውስጥ ጎጇን እየሰራች እንደሆነ ህልማላሚው ከተመለከተ ወደ ጥፋትና ወደ ከባድ ድህነት እየተመራ ነው ማለት ነው። አንድ ጥቁር ሸራሪት በቤታችሁ ውስጥ ድሯን እየሰራች እንደሆነ በህልም ከተመለከታችሁ ምናልባትም ሴት ኮንሻ አላሚዋ ለብዙ ችግሮች ወይም ምናልባትም ለገንዘብ ቀውስ እንደምትጋለጭ ያመላክታል። ጥቁር ሸራሪትን በህልም ውስጥ ማየት በመጮች ቀናት ውስጥ የሚያሰቃያችሁን ጭንቀትና አሳዛኝ ዜናዎች እንደምትሰሙ ይገልጻል። ጥቁር ሸራሪት በህልም ያየች አንዲት ያላገባች ልጃገረድ በህይወቷ ውስጥ ችግሮች ያጋጥሟታል ወይም አንዳንድ ችግሮች ታልፋለች ማለት ነው። እንግዲህ ይሄ ፍቺው ነው። እኔ ከኔ የምፈጥረው ነገር አይደለም። እየተጻፈ ነው ማነበው፣ ህልም ፈቺዎች የፈቱትም ማለት ነው። እንዲሁም ህልም አላሚው ያላገባች ህልም አላሜ ጥቁር ሸራሪትን በህልም ከተመለከተች ብዙ ጉዳት ይደርስባታል ማለት ነው። ነገር ግን በጽናት ያንን ጉዳት ታሸንፈዋለች። ጥቁር ሸራሪት በህልም ቤት ውስጥ እንዳለች በህልም የተመለከተች ልጅ ወይም ደግሞ በአልጋዋ ላይ እየተራመደች ወይም አልጋዋ ላይ ጥቁር ሸራሪትን በህልም ከተመላከተች ይሄ ፍቺ በህይወቷ መሰናክሎችና አደጋዎች ያጋጥሟታል ወይም ይደርስባታል ማለት ነው ላላገባች ሴት ልጅ። ሌላው ደግሞ ሸራሪትን በህል ማይታ ያላገባች ልጅ ከድሩ ወይም ደግሞ የሸራሪት ድርን ወይም ሸራሪቷን ቤቷን እያጸዳች ከድር ከቆሻሻዋ እያጸዳች እንደሆነ ካየች ይህ ማለት ከፍተኛ ምግባር ካለው ወጣት ጋር ትዳር ትመሰረታለች ማለት ነው። የሸራሪትን ድር ወይም የሸራሪቷን በመጥረጊያ እየጠረገች ስታጸዳ ያላገባች ሴት ከተመለከተች በጣም ጥሩ ባህሪ ካለው ወንድ ጋር ታገባለች ተብሎ ተፈቷል ማለት ነው። ከሸራሪት ድር ቤትን የማጽዳት እና ሸራሪት ድርን መጠራረግ፣ ማስወጣት፣ ማጽዳት፣ ይሄ ፍቺ በስራችሁ ትልቅ ስኬት ላይ መድረስን ወይም ተማሪም ከሆነች በትምህርቷ ትልቅ ስኬት ላይ ወይም ትልቅ ደረጃ ላይ መድረስን ያመላክታል ማለት ነው። ባለ ትዳር ሴት ጥቁር ሸራሪትን በህልም ማየቷ በአደጋዎችና በቤተሰብ አለመግባባቶች እየተሰቃየች ነው ማለት ነው። ወይ ከባለቤቷ ጋር በአለመግባባት ተፈጥሮባታል ማለት ነው። አንዲት ሸራሪት በአልጋዋ ላይ ከባለቤቷ ከሚተኛበት አልጋ ላይ ጎጆ እየሰራች እንደሆነ አንዲት ሸራሪት በህልም ካየች ባለትዳር ሴት ይሄ ፍቺ በእሷና በባሏ መካከል ከባሏ በእሷ ላይ ከፍተኛ ክህደት እንደሚፈጽምባት ወይም ክህደት ሊፈጸምባት እንደሆነና በዛ ልትጎዳ እንደሆነ ያመላክታል። ባልዮ በሚተኛበት አቅጣጫ ሸራሪት ጎጆን ወይም ድሯን አድርታ ባለትዳር ሴት በህልሟ ከተመለከተች ባሏ አላሚዋን ባለትዳር ሴት እየካዳት እንደሆነ ክህደት እየፈጸመባት እንደሆነ ይገልጻል ማለት ነው። ሌላ አንድ ህልም ባለትዳር ሴት ሆንሽ፣ ማንኛውም ህልም አላሚ ምግብ አቅርባችሁ ምግባችሁን ሸራሪት እየበላች እንደሆነ ወይም ምግባችሁ ላይ ሸራሪቷን እንዳረፈችበት ስትበላው ከተመለከታችሁ፣ ወይም እንዳረፈችበት ከተመለከታችሁ፣ ይሄ ፍቺ ብዙ የሚጠሏችሁና የሚቀኑ ሰዎች በእናንተ ዙሪያ ላይ አሉ ማለት ነው። ሸራሪት ምግባችን የካረፈች ምግባችን ብትበላ ከሆነ እዚ አካባቢ ካለ ማቸዋት ማለት ነው። ሌላው ህልም አላሚዋ የሸራሪት ድር በቤቷ ውስጥ በብዛት እንዳለ ከተመለከተች የሸራሪት ድሩን ደግሞ እንዳላስወገደችው በህልሟ ካየች ይህ የሚያደግሟት ነገሮች ሁሉ መጥፋትንና የሚያደናቅፋትን መሰናክሎች በሙላ ከህይወቷ መጥፋታቸውን ያመላክታል። ይቅርታ የሸራሪቱን ድር በብዛት ቤቷ ውስጥ የሸራሪት ድርና ሸራሪቶች እንዳሉ አይታ ግን እነሱን ካስወገደች ከጠረገች፣ በህይወቷ የተደናቀፋትን መሰናክሎች፣ ችግሮች በሙላ ማስወገድ እንደምትችል ማለት ነው ያመላክታል። ሌላው ጥቁር ሸራሪት ከህልም አላሚ በኋላ እየሮጦች እንደሆነ በህልም ማየት ወይም ደግሞ እየሮጦች እንደሆነ ስትከተላት እንደዛ እየሮጦች ስትከተላት ደግሞ ከገደለቻት፣ ይሄ ማለት የቤቷን የቤቷንና የቤተሰባን መረጋጋት ለመጠበቅ በጣም ጥረት ላይ እንደሆነች ያመላክታል። ባለትዳር ሴት ሌላው የሸራሪትን ድር ወይም ደግሞ ክር ክሮችን በህልም ውስጥ ማስወገድ ለባለትዳር ሴት ፍቹ ምንድን ነው? በቅርቡ እርግዝና ነው ወይም ደግሞ ጥሩ ዘሮች ይኖራታል ማለት ነው። የሸራሪት ድሯ እንደ ክር ሆኖ ያንን ክር እንደዚህ እየጠመጠመች ሆነ እየጠራረገች ከቤቷ ካስወገደችው በቅርቡ በእርግዝና ልትበሰር ትችላለች ማለት ነው። በእውነታው ነፍሰጥር የሆነ ሴት ጥቁር ሸራሪትን በህልም ውስጥ ካየች ከባለቤቷ ጋር ያንን ህልም ባየችበት ጊዜ ውስጥ አለመግባባቶች እና ችግሮች ያጋጥሟታል ማለት ነው። ለነፍሰጡር ሴት የችው ነፍሰጡር ሴት ህልሟ አላሚ ሸራሪት ቤቷን እንደሞላችውና በድሯ በቤቷ ብቻ በአጠቃላይ ቤቷን ሸራሪት እንደሞላው እና በዛም ደግሞ ስትፈራቸው ከነበረ በህልሟ ውስጥ ሸራሪቶችን ወይም በቃ እንደው ድሩን እያየች በህልሟ ፈርታ ከነበረ ስትፈራ ከተመለከተች በእነዚያን ባለመችባቸው ቀናት ውስጥ የሚሰማትን ከፍተኛ ጭንቀት ያሳያል። ምናልባትም ለፅንሷ ከመጠን በላይ ከመጨነቅ አንጻር እየተጨነቀች ለፅንሷ እያሰበች እንደሆነ ያመላክታል። ሸራሪቶችን አይታ በህልም ስትፈራ ከተመለከተች ነፍሰ ጡር ሴት አንዲት ነፍሰ ጡር ሴት ሸራሪት በአልጋዋ ላይ ድሯን ስትሰራ በህልም ከተመለከተች በባሏ ትታልላለች ማለት ነው። አልጋሽ ላይ ድር እያደራች ወይም የአልግ የሸራሪትን ድር አልጋሽ ላይ ካገኘሽ ነፍሰ ጡር የሆነች ሴት ባለሽ እያታለለች ነው ማለት ነው። ፍቺው ባለ ነፍሰ ጡር ሴት ሸራሪት በቤቷ ውስጥ በብዛት መሞርታ ከተገኘች ወይም ብዙ ሸራሪቶችን ቤቷ ውስጥ ካየች ፍቺው ምንድን ነው? እሷ የምትጋለጥበትን ድህነትና ጭንቀት ሀዘንን ያመላክታል። እንግዲህ በህልማቹ ብዙ ሸራሪቶች ቤቷ ውስጥ ሞልቶ ከተመለከተች ነፍሰ ጡር ሴት ድህነትና በሀዘን እንደምትጋለጥ ወይም ለድህነት እንደምትጋለጥ ያመላክታል። የተፈታች ሴት በቤቷ ውስጥ ጥቁር ሸራሪትን በህልም ካየች ወይም ደግሞ እዛ ተቀምጠው ድራቸውን አርተው እየኖሩ እንደሆነ በህልም ካየች በእሷና በቀድሞ ባሏ መካከል በተፈጠረው ችግር እየተሰቃየች ነው ማለት ነው። ይቺ የተፈታች ሴት ጥቁር ሸራሪትን በአልጋዋ ላይ ከአጠገቧ አልጋዋ ድሯን አድርታ ወይም ሸራሪቷ እንዳለች ካየች ይሄ ፍቺ ምንድን ነው? የምታደርገውን መጥፎ ያላትን መጥፎ ስምና የምታደርገው መጥፎ መጥፎ ድርጊቶች ያመላክታል። ነፍሰ ጡር ማን ነው? የተፈታችና አልጋዋ ላይ ሸራሪት ድሯን አድርታ ወይም ሸራሪቷ እዚያው ከድሯ ጋር አብራ እንዳለች በህልም ከተመለከተች ይቺ የተፈታች ሴት የምትሰራው መጥፎ ስራ አለ። በዛ በመጥፎ ስራዋ ደግሞ ስሟ ይጠፋል። በዛ ስም ደግሞ ትታወቃለች። ትከሪት እኮ አቃጣሪ ናት፣ ትከሪት እኮ እንዲህ ናት ተብላ መጥፎ ሰዎች በመጥፎ ያነሷታል፣ ወይም እሷ መጥፎ ነገር ትሰራለች ማለት ነው። ሌላው ማንኛውንም አይነት ቅልቅል ማለት ጥቁር ከጥቁር ውጭ የሆነ ራሱ ሸራሪት በቤቷ ውስጥ ከተመለከተች ነፍሰ ያላገባች ሴት ለችግሮች እንደምትጋለጥ እና ሰዎች ከእሷ እንደሚርቁ፣ በመጥፎ ባህሪቶቿ ምክንያት ሰዎች ከእሷ እንደሚርቁ ያመላክታል። የተፈታች ሴት ሸራሪት ጥቁርም ባቶ ሌላም ከለር ቤቷ ውስጥ ከተመለከተች ማለት ነው። ባለራያ የሸራሪት ንድር በህልም ከቤቷ ስታስወግድ ማየት ይህ የሚደርስባትን ህመምና ችግሮች ታስወግዳለች ማለት ነው። ማን የተፈታች ሴት እሺ። ጥቁር ሸራሪት ለአንድ ወንድ ደግሞ የሚሰጠውን ፍቺ እንመልከት። አንድ ጥቁር ሸራሪት በቤት ውስጥ በህልም ሲራመድ የሚያይ ወንድ ለብዙ ችግር ይጋለጣል ማለት ነው። እናም በኑሮ ዘርፎች ውስጥ አለመረጋጋት ይከሰታሉ። ምንም ነገሮች አይሳኩልትም ማለት ነው። ለአንድ ወንድ አንድ ወንድ በህልም ውስጥ ጥቁር ሸራሪት ጋር ሲጫወት ካየ ይህ ማለት በህገ ወጥ መንገድ ገንዘብ ያገኛል ማለት ነው። በእውነቷ እንኳን ሸራሪት ጋር ልመጫወት የለም ግን፣ በህልም ሸራሪቷ ጋር እንዲህ የነካካት እንደዚህ የያዛት እንዲህ እያረጋት በህልም ካየ እየተጫወተ በህገ ወጥ መንገድ ገቢ ያገኛል ማለት ነው። ህልም አላሚው በህልም ውስጥ የሸራሪ ድርን በስራ ቦታው ሞልቶ ከተመለከተ፣ ስራ ቦታው ላይ ሸራሪ ድሮችን በህልም ከተመለከተ በስራ አካባቢ ባሉት ከፍተኛ ሰዎች ለከፍተኛ ምቀኝነት መጋለጡን ያመላክታል። በስራው ይቀናበታል ወይም ምቀኞች ይቀኑበታል በስራው ማለት ነው። እሺ ቀጥሎ ወደ ኖርማል እንግባ። አሁን የተፈታችሁ ምናምን ጨርሰናል፣ ለወንድ ጨርሰናል። አሁን ለሁላችሁ ማለት ነው። አንድ ህልም አላሚ በህልም ጥቁር ሸራሪት በእጁ ላይ እንደነከሰችው ካየ ይህ ወደ ድህነት፣ የገንዘብ እጥረት እና የብልጽግና ድክመት ይመራል፣ ወይም ገንዘብ ያጣል፣ ድሃ ይሆናል። ጥቁር ሸራሪት እጃችሁን ስትነክሳችሁ ወይም እጃችሁ ላይ መታ ስታርፍ ከተመለከታችሁ ማለት ነው። ፈቺዎች እንደዛ ብለው ነው የፈቱት። አንዲት ያላገባ ሴት ልጅ ጥቁር ሸራሪት በህልም እሷን እንደምትነካት ወይም እንደምትይዛት ካየች ይህ በመጩ ቀናት ውስጥ የሚያጋጥሟትን ችግሮች ያመላክታል። ያም ደግሞ በጭንቀት እንድትሞላ ያደርጋታል። አንድ ወንድ ጥቁር ሸራሪት እንደያዘ በህልሙ ከተመለከተ ወደ ድህነት እና ከፍተኛ ገንዘብ ቀውስ ውስጥ ይገባል። በእጁ እንኳን ከያዛት ማለት ነው። አንድ ወንድ አንድ ሴት ማንኛውም ሴት ጥቁር ሸራሪት እንደገደለች በህልሟ ካየች ይህ ማለት ከሐዘንና ችግሮቿን ታሰጉዳለች፣ እፎይታም ይሰማታል። ብዙ መልካም ነገሮች በሙላ ላይ ይከሰታሉ። በእሷና በባለቤቷ መካከል ያለው የጦፈ ልዩነት ሁላ ይስተካከላል ማለት ነው። ነፍሰ ጡር ሴት ደግሞ ጥቁር ሸራሪትን በህልም እንደምትገድል ካየች ሴትና ለስላሳ ምስኪን ልጅ ትወልዳለች ማለት ነው። እንሷም ጥሩ ጤንነት ላይ ይኖራል። ጥቁር ሸራሪትን ነፍሰ ጡር ሴት ከገደለች በቃ ምስኪን ደስደስ ያለች ሴት ልጅ ትወልዳለች ማለት ነው። ውድ ተመልካቾች እንግዲህ ይህንን ህልም አለማችሁት ከሆነ እንደዚህ አድርግ እፈትችኋለሁ። ተረጋግታችሁ እስከ መጨረሻው ድረስ ካዳመጣችሁ ፍቺውን ታገኛላችሁ ማለት ነው። ስለተከታተላችሁ ከልብ አመሰግናለሁ። ሼር አድርጉ። አረብ ሀገራት ያላችሁ ባካችሁ ሼር አድርጉልኝ። ምክንያቱም ከዚህ ቀደምም ብያለሁ፣ ኢትዮጵያ ውስጥ ነው ሰባ ፐርሰንት የሚያይ። በኢትዮጵያ ደግሞ አንድ ዶላር እንኳን አይሰራም እየተጎዳው ነው። ኢንተርኔቴን፣ ጊዜን እያጣው ምንም ጥቅም እያገኘውበት አይደለም። ከቻላችሁ ዱባይ ያላችሁ፣ አረብ ሀገራት ያላችሁ ሼር ተደራረጉላ ጓደኞቻችሁ ሼር አርጉላቸው። ህል ምን ያልሙ ይችላሉ፣ ፍቹን ያገኙት ምክንያቱም ከምሁሮች ከታዋቂዎች፣ ታዋቂ ምሁሮች ከሸሆች፣ ከአሊሞች የተፈቶ የተቀመጠ የአረብኛ ትርጉም ነው እያቀረብኩላችሁ ያለውት ማለት ነው። ስለምትከታተሉኝ ከልባ አመሰግናለው። በሊቭ ገባለው። ሊቭ ላይ የምፈታው ኮመንት ላይ የምፈታው ግን እራሴ ከበፊቱም ህልም መፍታቱ በቃ ተስጦ ስላለኝ ራሴ የምፈታው። እዚህ ቪዲዮ የማቀርበው ግን ከፈቾች ነው፣ እያነበብኩ ነው። እያነበብኩ ነው። ዝም ብላችሁ አትፈላሰፉ። ከየት ነው የምታመጪው? ምንድን የምታውቂው? ምናምን የምትሉ አንዳንድ ኮመንቶች፣ ምናልባት ከመቶ አንድ ኮመንት ማለት ነው። እያነበብኩ ነው ብዬ መቶ ጊዜ ተናግሬያለሁ። ቻው፣ ደህና ቆዩ።